ነፂ የአብርሃም አዲሱ ፍቅረኛ ነኝ ብላ የመጣችው ልጅ ራሷን ለማጥፋት ዝግጅት አደረገች። ኦ ማይ ጋድ። በዚህ ዘመን ደግሞ በቃ ይሰው ልጅ አንድ ነገር እንትታ ራሷን ለማጥፋት ምን ነው? ጥሩ ነገር ሰርተናል ላላችሁ ዱንያ ላይ ያላችሁ ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት የአዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉኝ፣ ቪዲዮ ላይክ አድርጉኝ ማለት ነው። እያደረጋችሁ ተቀላቀለኝ በመቀጠል እንግዲህ ሁላችንም እንደምናቀው ነፂ የአብርሃም ሚስት የአብርሃም የድሮ ፍቅረኛው ኛው አብርሃምን እንዳፈቀረችው ምናምን በጣም ሰሞኑን አይዳ ሆኖ ያለው እሱ ነው ማለት ነው። እና ትናንትና ደግሞ ራሷን ለመጥፋት ሙከራ አድርጋ ደም ምናምን አይቻለሁም በነገራችን ላይ ማለት ነው። እና ይሄ የሆነበት ምክንያት ያው እንግዲህ አብርሃም ሸውዶኛል በቃ አላ አብርሃም ጎርቶኛል በሚል ምክንያት ነው። እንደውም ደግሞ ቤተሰቦችም እኔም እየተሰደብኩኝ ነው በሚል ተልካሷ ምክንያት ራሷን ለማጥፋት ሙከራ አድርጋለች ማለት ነው። እውነት ለመናገር እኔ እደግፍሻለሁ፣ ነገር ግን ራስሽን ማጥፋት ደረጃ የደረስሽበት መንገድ በፍጹም አልደግፈውም። ምክንያቱም ቤተሰብ ብዙ ሰው ተረቶሻል ቤተሰቦች የተሰደቡ ምናምን ላብሶ ነገር እውነት እንደውም አንቺ ቤተሰቦች ምናምን እኔ ሲዘቀዘቁ አላየውም። አንቺንም በራሱ የተወሰኑ ልጆች ናቸው እንጂ የዘቀዘቁች፣ አብዛኛው ሰው ተረድቶሻል። ምክንያቱም በወጣሸው ፋይል ማለት ነው። ሰው እንደ ማንኛውም ሰው መተሽ አብርሃም የድሮ ፍቅረኛ ነው ምናምን ብለሽ አልቅሰሽ ምናምን እንደዛ ብለሽ እንትን ብትይ ያው ውሸቷን ነው ብለው ስለሚያስቡ አብዛኛው ሰው ላይረዳሽ ይችል ነበር። ነገር ግን በወጣሻቸው ፋይል እኔን ጨምሮ ተረድተንሻል ማለት ነው። የድሮ ፍቅረኛውን እንደሆንሽ ልብሱ አውቆልሻል። እና ያን ያክል ሰው እያዘንልሽ ነው እንጂ ያለው ያን ያክል ብዙም ቤተሰቦች ጋ ጋር የደረሰ ሰው ያለም አይመስለኝም። ይደርሱም ለራሱ እንደዚህ ራስን ቤተሰቦች ሰዎች እንደዚህ ጠንካራ መሆን ወደ ሚዲያ ሲመጣ ኮ ብዙ ነገር ላይ ሊያጋጠም ይችላሉ። በነገራችን ላይ አብርሃም ከዚህ በፊት እናስገድለዋለን ሁላ ምናምን ሲሉት ነበረ፣ ቲክቶክ ላይ ማለት ነው እና ለምሳሌ እነ ፍቅርዬ ጥንካሬያቸውን ብዙ ነገር ሲያደርጓት ነበር፣ ሲዘቀዝቀዋት እናቷን የምትወዳትን ሳሳላትን እናቷን ሳይቀሩ ሲዘቀዝቀውባት ነበረ። ነገር ግን ጠንክራ በጥንካሬ ሁሉንም ነገር አልፋ እዚህ ደርሳለች ማለት ነው እና ጥንካሬ ከእሷ ተማሪ ቢያንስ ከፍቅርዬ አሉ፣ ጥንካሬን የሚያስተምሩ አንዳንድ ሰዎች አሉ ማለት ነው እና ከእነሱ ምናምን ነገር ጥንካሬ መማር አለብሽ ማለት ነው። ገና ለገና ቤተሰቦች ተነክተዋል እና ለምን ሁሉም ሰው አልወደደኝም ወይም ደግሞ ለምን ሁሉም ሰው ያመጣሁትን ነገር አልተቀበለኝም ብለሽ ራስሽን ወደ ማጥፋት መንገድ ይሽበት እንትን በፍጹም ስህተት ነው። ምክንያቱም አንድ ነገር ወደ ሜዳ ስንመጣ የሚወድሽ ሰው አለ፣ የሚጠላሽ ሰው አለ። ምንም ጥሩ ነገር ብትሰሪ፣ ምንም ምንም ትክክለኛ ነገር ብታመጪ የማይወድ ሰው አለ። የሆነ በቃ የሆነ ዝም ብሎ ዝም ብሎ የመጥላት ሱስ ያለበት ሰው አለ ማለት ነው። ምንም ጥሩ ነገር እየሰራችሁ ለራሱ የሆነ ሰው ለራሱ የሆነ የቲሞችን እያበላ እያጠጣ እዛ ኮመንት ስር ብትገቡ አንድ ሁለት ሶስት የሚሳደብ ሰው አይጠፋም። ያ ሰው እንግዲህ የቲሞችን እያበላ እያጠጣ ነው፣ ጥሩ ነገር ነው እየሰራ ያለ ነገር ግን በቃ የሆነ ነገር የሆነ ሰው የሆነ በቃ አይጠፋም ማለት ነው። እና ሁሉም ሰው ይወደኛል ማለት አይደለም ሚዲያ ላይ ስንመጣ ስለዚህ ያንን ነገር ለመቃቃም እና እኔ ማለት የምፈልገው ነገር ቢኖር ነፂ ጠንካራ ሰው መሆን አለብሽ። እዚህ ሚዲያ ላይ ብዙ ነገር ሊያጋጥም ስለሚችል ሁሉም ሰው ይወደኛል ማለት አይቻልም፣ ሁሉም ሰው ይጠለኛል ማለት አይቻልም። እና ራስን እስከ ማጥፋት አንድ ነገር ሰው ስለሰደበሽ ወይም ስለዘቀዘቀሽ ራሴን አጠፋለሁ ብዙ ነገር እየደረሰብኝ ነው ዛቻ ምናምን ብለሽ ራሽን ለማጥፋት እንደዚህ መሄድ ወይም ደግሞ በአብርሃም ፍቅርም ተነስተሽ ራስሽን ለማጥፋት ሙከራ ማድረግ ይህ ስህተት ነው ብዬ ነው የማስበው። ይመስለኛል አንቺ የመጣ ሰው ወደ ሚዲያ በሰው ግፍፊ ይመስለኛል። ምክንያቱም አንድ ሰው በራሱ ፍላጎት ወደ ሚዲያ ሲመጣ ብዙ ነገር ያጋጥመኝ ይችላል ብሎ ዝግጁ ሆኖ ወይም ራሱን ዝግጁ አድርጎ ራሱን ጠንካራ አድርጎ ነው ወደ ሚዲያ የሚመጣው። እና ያ ሰው ጥሩም ነገር ቢያጋጥመው መጥፎውም ነገር ምንም አይመስለውም ማለት ነው። ምክንያቱም ታዘጋጅቶበት ስለሆነ አስቦበት ስለሆነ የመጣው ነገር ግን ነፂ፣ የመጣችው በሰው ግፍፊ፣ በጓደኞቿ ግፍፊ፣ በወንድሞቿ ግፍፊ ምናምን እንዳዚ እንዳዚህ አድርጊ እንደዚህ አድርጊ በቃ የደረሰብሽን ነገር ሜዳ ላይ ወጥተሽ ተናገሪ የሆንሽን ነገር ተናገሪ ምናምን በሚል ግፍፊ ይመስለኛል የመጣችው ለዛም ይመስለኛል ቶሎ ቅስማ የተሰበረው እንጂ ብዙዎቻችን ከጎኗ ሆነን ብዙ ሰው አብዛኛውን ሰው በጣም እየደገፋት ነው። ነገር ግን አንዳንድ ሰዎች ተናገሩኝ ብላ እንደዚህ ከሚዲያ ጠፋለሁ ምናምን ያለችበት ምክንያት በራሷ ጥንካሬ ወይ በራሷ ገፊ አይደለም። ወደ ሚዲያ የመጣችው ሰው ያለፈለጎቷ ምንም ነገር አታሰሯት። ወንዶቹም ቢሆኑ እሷ ካልፈለገች አታሰሯት ማለት ነው በግድ ለፍመሳ ወይም ለውቀና ብላችሁ እዚህ ጋር መታ ብዙ እንትን እንዲትል ተደርጓል። ነገር ግን በራሷ ፍላጎት ከሆነ ግን በራስ ፍላጎት ከሆነ ግን ደግሞ ጠንካራ መሆን አለብሽ ማለት ነው። እንግዲህ እነ አብርሃም የሚሰሩት ነገር አሁንም ድራማ ነው ብዬ ነው የማስበው። አብርሃም እና ሩታ ጉንፋን ይዞኛል ይቅርታ ማለት ነው፣ በመሀል ለማሳየው የማይሆን እንትን ማለት ነው እና ምን ነበርላችሁ ፈለኩት ድራማ ነው ማለት ነው እና ድራማ ምን እንደው ታውቃላችሁ። ድራማውን የጀመሩበት ዋናው መቅደስ አንደኛ ዱባይ ላይ ሄደው በጣም ብዙዎች ነው ያወጡት ማለት ነው። ሲቀጥል ደግሞ ቻናላቸው በጣም ትንሽ ቀዝቅዞ ነበረ እና ቻናላቸውን ማነሳሳት እነሱ ፍላጎታቸው ቻናላቸው ቀዝቅዞ እንዲቀመጥ ሳይሆን በአዲስ ሄደ እያመጡ ቻናላቸውን ከፍ የማድረግ ምኞት ነው ያላቸው። ሚሊዮን ሚኒየር መግባት ነው ምኞታቸው እና ያ ምኞታቸው እንዳይቀር ወይም ደግሞ እንዳይል አዳዲስ ሳይዳ እየመጡ ነው ያሉት እና እኔ ሩተና አሁንም እየሰሩ ያሉት ነገር ድራማ ነው ነው ምለው። ነገር ግን ሆዶም አብጧል። ሆዶ ያበጠበት ምክንያት እንግዲህ አልገባኝም። እኔ ርኩዝ ነው ርኩዝ ናት ብዬ ውስጥ ላባታ ምንም ከብዶኛል አሁነት ለመናገር መናገር እውነት ነው እኔ ምነገር የተሰማኝ ማለት ነው። ውስጢ እርኩዝ ናት ብሎ አልተቀበላልኝም። ነገር ግን እስኪ ወደፊት ና ዋለን የሚሆነው ሁሉንም ነገር ማለት ነው። ሰው እዚህ ጋር ነጽ ጠንካራ መሆን አለብሽ ነው የምለው ማለት ነው። ከምንም በላይ ጠንካራ አንድ ሰው ወደ ሚዲያ ሲመጣ ከምንም በላይ በጣም ጠንካራ ምንሆን አለብን ማለት ነው፣ ከራሴ ጨምሮ። ምክንያቱም በጣም በጣም ብዙ ሰው ተሳዳቢ ተዋለ። በጣም በቃ በቃ እንጃ ከሄለ የሚወጣው በጣም መጥፎ ቃሎች ራሳችን ለራ በቀጣይ ካራ ካልሆን ራሳችን ውስጥ ገብቶ ሊሰረስረል የሚችል ቃላቶችን የሚናገሩ የሚሳደቡ ሰዎች አሉ። ግን ደግሞ ጠንካራ ከሆናቸው የእነሱን የሚናገር ወደ ጎን ካደረጋቸውት ምንም ነው ማለት ነው። ስለዚህ አንችን የሚናገር በውስጥ አስፈራሪዎች፣ በሚዲያ ዘቀዘቆች፣ ምንም አደረጎች፣ አጣቢ ሰዎች እንዲዘቀዘቆች የነሱ ፎቶ ነው እንጂ አይደለም ምንም ምንም ነገር ቢያደርጉ አንቺ ላይ የሚደርስ ምንም አይነት ነገር የለም። ወሬ ጉራ ምናምን ሆነ ይቀራ እንጂ ምንም ነገር ራስሽ ላይ የሚደርስ ነገር የለም። ያ እንደሆነ ካዋቅች ደግሞ ጠንካራ አለብሽ ባለብሽ ማለት ነው። ጠንካራ ሆነሽ መስራት አለብሽ። ስሪ ጠንክሪ፣ ለፍቅርዬ ስሪ ጠንክሪ ማለት ነውና እደግ ታድጊያለሽ። ነገር ግን አሁን እነዚህ ልጆች ወጣቶቹ እየገፋፉሽ ከሆነ ግን እዚህ ሚዲያ ላይ የምታፈለሹ እውነት ቢቀርብሽ ይሻላል። ምክንያቱም በጣም ከዚህም በኋላ ሊያጋጥምሽ የሚችል በጣም ብዙ መጥፎ ነገሮች ስለሚኖሩ ማለት ነው። ጥሩ መጥፎም ሊኖር ስለሚችል እንደውም አንቺ ተወደሻል ማለት የባሳያሻቸው ፋይሎች ምናምን ብዙ ሰው ተቀብለሻል። እውነት የአብሬሽ ፍቅረኛ ናት ብሎ ብዙ ሰው አምኖ ከአንቺ ጎን ነው ያለው። ነገር ግን እንደዛ ባይሆን ፋይል ባታወጪ ምናምን ዝም ብለሽ አልቅሰሽ አብሬሽ የድሮ ፍቅረኛ ነው ይት ነበርሽ አሁን ምናምን በጣም ብዙ ዛቻ በጣም ብዙ ነገር ይደርስብሽ ነበር ከምታስብ ይኸው አሁን ከደረሰብሽ በላይ ይደርስብሽ ይችል ነበር። ስለዚህ ጠንካራ ሆን ግድ ነው ማለት ነው ከምንም በላይ ጠንካራ የሰው ልጅ ጠንካራ መሆን በየትኛውም አጋጣሚ በየትኛውም ቦታ ምንም ነገር ጠንካራ መሆን አለባቸው? ብዬ ነው ማስበው በየትኛውም ነገር ጠንካራ መሆን ግድ ነው ብዬ ነው ማስበው እና ነፂ ጠንካራ ሁኚ ይህ ራስ ማጥፋት ቀላል ነው እንዴ ሰው በቃ የሆነ በቃ ጥሩ ነገር እየሰራ እኮ ነው የሚመስለው የሆነ ነገር ራስን ላጣጥ ብቻ የእውነት በጣም ከባድ ነው። ለማንኛውም ውድ የአገሬ ልጆች ከቪዲዮ ፍጻሜ ለተከታተላችሁ ከልባ ከልብ አመሰግናለሁ። ቪዲዮ ላይክ፣ ሼር ላይክ አድርጉ፣ ቫይራል እንዲወጣልኝ ቻናሌ ላይክ አድርጉ። በጣም ደስ ይለኛል። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሸር አድርጉ። በየላችሁበት በድጋሚ ሰላማችሁ ይብዙት፣ ትንሽ ይበልልኝ። ባይ ጋይዝ